በፈረንሳይ የእግር ኳስ ማዕከል በሆነችው በወንዲ ውስጥ የተወለደው ዊሊያም ሳሊባ ከአባቱ ብሪያን ሮበርትሰን እና የካሜሩናውያን የዘር ሐረግ ካላቸው እናቱ ፈረንሳይ ውስጥ ነው። ምንም እንኳን ቤተሰቦቹ ለእግር ኳስ ያለውን ፍቅር ባይጋሩትም የልጅነት ፍላጎቱን በመንከባከብ ረገድ ግን ወሳኝ ሚናን ተጫውተዋል። ሳሊባ ከሶስት አመቱ ጀምሮ ፕሮፌሽናል እግር ኳስ ተጫዋች መሆን ህልም ነበረው። በቤተሰቡ የማይናወጥ ማበረታቻ ተደግፎ የመጀመሪያ እግር ኳስ ጨዋታውን ለማበርከት ምኞቱንም ለማሳካት መንገድ ላይ አቆመው። በአንድ ወቅት በማስታወስ ለእግር ኳስ ያለውን ፍቅር ከየት እንደጀመረ በአርሰና ሊፋይ ድረገጽ እንዲህ ሲል ተናግሮ ነበር። ልጅ ሳለው ሁልጊዜ እግር ኳስ እጫወት ነበር። እግር ኳስን ከማስታውሰው ጊዜ ጀምሮ ወደዋለሁ። በሶስት ዓመቴ ፕሮፌሽናል እግር ኳስ ተጫዋች ለመሆን እመኝ ነበር እና ያህልም በህይወቴ ሁሉ ጸንቷል። የሳሊባ የመጀመሪያ ዓመታት ለእግር ኳስ ያለው ፍቅር እና ስሜት በፍጥነት ከተሰጡ መልማዮች እና አሰልጣኞች ትኩረትን የሳበ ነበር። በስድስት ዓመቱ የእግር ኳስ ጉዞን የጀመረው በአባቱ ብሪያን ሮበርትሰን አማካኝነት ነበር። ቤተሰቦቹ በተለይ እግር ኳስ ውስጥ እንዳለመኖራቸው አልነበሩ ፍላጎቱን በማስቀጠል ረገድ ግን ትልቅ ሚናን ተጫውተዋል። በእርግጥ ከቤተሰብ የመጣ አይደለም፣ ምክንያቱም እነርሱ እንደ እኔ እግር ኳስን ስለማይወዱ ብሏል። ነገር ግን ትንሽ ልጅ እያለው ኳስ ሰጡኝ፣ እናም ከዚያ ጊዜ ጀምሮ እግር ኳስ እንጫወት ነበር። በእውነቱ ሌላ ስፖርት አልሰራም። እግር ኳስ በጣም ተወዳጅ ነበር። አትሌቲክስን እሰራ ነበር ግን ከአንድ ዓመት የዘለለ አልነበረም። በሴፕቴምበር 25 ቀን 2018 የመጀመሪያውን የሊግ አንድ ጨዋታ በእግር ኳስ ህይወቱ ምዕራፍ ላይ አስመዝግቧል። ወደ አርሰናል ከተዘዋወረ በኋላ ሳሊባ ለ20192020

በሁለት ሺ 20 በፈረንሳይ ዋንጫ ፍጻሜ ላሳዩት የማይረሳ ጉዞም አስተዋጽኦ አድርጓል። ውሰቱን በማራዘም ረገድ ተግዳሮቶች ቢያጋጥሙትም የገንዘብ ችግሮችና የስልጠና ክፍለ ጊዜዎችን መቆጣጠር ጀምሮ ሳሊባ በሴንት ኤትየን ያሳለፈው ቆይታ በእግር ኳስ ጉዞ ወሳኝ ምዕራፍ ነበር። እንደ አውሮፓውያኑ ጁላይ 25 ቀን 2019 አርሰናል የሳሊባን የአምስት ዓመት ኮንትራት እና የዝውውር ሂሳብ በ27 ሚሊዮን ፓውንድ ማስፈረሙን በይፋ አሳወቀ። ሳሊባን በርካታ የአውሮፓ ሀገራት ክለቦች ለማስፈረም ቢፎካከሩበትም እርሱ ግን መድፈኞቹ ሰዎቹን መረጠ። ለ2019-2020 የውድድር ዘመን በሴንቴቲያን በወሰት ቆይቶ ወደ አርሰናል የተመለሰው ሳሊባ አራት ቁጥር ማሊያ ተመድቦለት የመጀመሪያ ጨዋታውን በቅድመ ውድድር ዘመን ከኤምኬ ዶንስ ጋር ነሐሴ 25 ቀን 2020 ነበር የጀመረው። በ2021 የውድድር ዘመን ከተወዳዳሪ ቡድኖች መካከል ያልተካተተ ሲሆን፣ ይህም በጃንዋሪ 2021 ወደ ሌላኛው የፈረንሳይ ሊግ አንድ ክለብ ኒስ ለስድስት ወራት በውሰት አቅንቷል። ከዚያ በፊት ግን በአርሰናል ከ23 ዓመት በታች ውስጥ መሳተፍ ችሏል። ሳሊባ ለ2021 የውድድር ዘመን የሊግ አንድ ክለብ ኒስን የተቀላቀለው ስሙ ላልተጠቀሰ የእንግሊዝ ክለብ ውሰት ለመስጠት እቅድ ከጨረሰ በኋላ ነበር። እንደ አውሮፓውያኑ ጃንዋሪ 6 ቀን 2021 የውድድር ዘመን ፊርማውን ካደረገ ከሁለት ቀናት በኋላ በሊግ አንድ ከብረስቷ ጋር ተጫ ጨዋቶ ሁለት ለዜሮ በተሸነፉበት ጨዋታ ላይ የመጀመሪያ ጨዋታውን አድርጓል። ነገር ግን ሳሊባ በጥር ወር ያሳየው ድንቅ ብቃት በሁሉም ዙር ባሳየው ብቃት የኒስ የወሩ ምርጥ ተጫዋች እንዲሆን አስችሎታል። በፈረንጆቹ በጁላይ 2021 ሳሊባ በኦሎምፒክ ዲማርሴይ የውድድር ዘመን የጀመረበትን የውድድር ዓመት ኦገስት 8 2021 ከሜዳ ውጪ ሞንፔሌን 3 ለ2 በማሸነፍ ጀምሯል። ወሳኝ ሚናን በመጫወት 52 ጨዋታዎችን አድርገው በዩሮፓ ኮንፈረንስ ሊግ የግማሽ ፍጻሜ ውድድር በማርሴይ ጉዞ ላይ አስተዋጽኦ ከፍተኛ ነበር። ዊሊያም ሳሊባ ባሳየው ድንቅ ብቃት የሊጋን የዓመቱ ምርጥ ወጣት ተጫዋች ሽልማትን እንዲያገኝና የዓመቱ ምርጥ ቡድን ውስጥ እንዲገባ አድርጎታል። ማርሴይ እና ሌሎች ክለቦች ለተጨማሪ የውሰት የውድድር ዘመን ፍላጎት ቢኖራቸውም ሳሊባ ከፈረንሳይ እግር ኳስ ፕሮግራም ቴሌፉት ጋር ባደረገው ቃለ ምልልስ ግን ወደ አርሰናል ዳግም መመለስ ፍላጎት እንዳለው ገልጿል። ከ2022/2023 የውድድር ዘመን በፊት ዊሊያም ሳሊባ 12 ቁጥር ማሊያ ለብሶ ወደ አርሰናል በደል ተመልሷል። ከሶስት ዓመታት ጥበቃ በኋላ ለመጀመሪያ ጊዜ ለአርሰናል በፕሪምየር ሊጉ አውገስት 5 2022፣ ከክርስቲያል ፓላስ ጋር በተደረገው የመክፈቻ ጨዋታ 2ለ0 አሸንፏል። የሳሊባ ድንቅ ብቃት ከአድናቂዎቹ ቀድሞ እግር ኳስ ተጫዋቾች እና ተንታኞች አድናቆትን አስገኝቶለታል። ከጨዋታው በኋላ ሲናገር በጣም ጥሩ ነበርን፣ ምክንያቱም በድል እና በንጹህ ጎልን የጀመር ነው። ከባድ ጨዋታ ነበረ፣ ነገር ግን በመጨረሻ ማሸንፈናል። በጣም ጥሩ ነው። ብዙ ጊዜ ጠብቅ ያለው ግን ይህንን ያደረግነው በመጀመሪያ ጨዋታዬ ነው። እናም በጣም ደስተኛ ነኝ ሲል ተደመጠ። ከሁለት ሳምንታት በኋላ ሳሊባ ለአርሰናል የመጀመሪያውን ጎል ከበርንማውስ ጋር በነበረው ጨዋታ አስቆጥሮ የክለቡን የነሐሴ 2022 የወሩ ምርጥ ግብን አስገኝቷል። በሚያሳዝን ሁኔታ ግን እንደ ፈረንዶቹ መጋቢት 16 ቀን 2023 አርሰናል ከስፖርቲንግ ሊዝበን ጋር ባደረገው የአውሮፓ ሊግ ጨዋታ ጉዳት አጋጠመው፣ የውድድር አመቱን ሙሉ ከሜዳ እንዲርቅ አደረገው። የእርሱ አለመኖር ለአርሰናል የመከላከል ቦታ ላይ ትልቅ ክፍተት በመፍጠር ተጽዕኖ ቀላል የሚባል አልነበረም። በዚህ ምክንያት የፕሪምየር ሊጉ መሪነቱ ወደ መጨረሻ ሲዳረስ በሻምፒዮኖቹ ማንቸስተር ሲቲ እንዲሸነፍና ዋንጫውን እንዲያጣ አድርጓል። እንዲህም ሆኖ ግን ሳሊባ እንደ አውሮፓውያኑ በጁላይ 7 ቀን 2023 ድረስ የሚያቆየውን አዲስ የረጅም ጊዜ ውል በመፈረም ሁለት ቁጥር ማሊያን የግሉ አድርጓል። ዘለግ ያለ ቁመቱ ከዝምተኝነቱ ጋር ተዳምሮ የመከላከል ቦታው ላይ ኳስን በጥበብ ሲጫወት ብቃቱ ጎልቶ ይወጣል። ወጣት ነው፣ ገና 24 ዓመቱ ግን ከኳስ ጋራ ያለው ውህደት አስደናቂ ነው። በተለይም በ2020 አርሰናል በኤፍኤ ኮሚኒቲ ሽልድ አሸናፊነት ላይ ወሳኝ ሚና የተጫወተ ሲሆን 2021 2022 የውድድር ዘመን በዩኤንኤፍፒ ሊጋ እንዲያመ ምርጥ ወጣት ተጫዋች ሽልማትን ተሸልሟል። በ2023/24 የውድድር ዘመን የአርሰናል የፕሪሚየር ሊግ ውድድርን በየደቂቃው ያጠናቀቀ የመጀመሪያው የሜዳ ውጪ ተጫዋች ሆኖ ታሪክ ሰርቶ ቡድኑ ከማንቸስተር ሲቲ ቀጥሎ ሁለተኛ ሆኖ ሲያጠናቅቅ ሚናው ላቅ ያለ ነበር። በ2024/25 የውድድር ዘመንም በድንቅ እንቅስቃሴ ጥሩን ሳሊባ አስመልክቷል። በተሰለፈባቸው 35 ጨዋታዎች ሁለት ግቦችንም ማስቆጠር ችሏል። ሳሊባ ለቴሪ ሄነሪ ያለው አድናቆት ለእግር ኳስ ያለውን ፍቅር አቀጣጥሎታል እና ከልጅነቱ ጀምሮ ፕሮፌሽናል እግር ኳስ ተጫዋች መሆን ህልሙ ላይ ተጽዕኖ አሳድሯል። በልጅነቱ ለጨዋታ የነበረውን ፍቅር በማስታወስ እንዲህ ይላል። ልጅ እያለሁ እግር ኳስ እንጫወት ነበር እግር ኳስ ብቻ እወዳለሁ። ከማስታውሰው ጊዜ ጀምሮ የሶስት ዓመት ልጅ ሳለው ፕሮፌሽናል እግር ኳስ ተጫዋች መሆን እፈልግ ነበር። ህልሜን በመኖሬም እጅግ ደስተኛ ነኝ የሚለው ሳሊባ በመጀመሪያዎቹ ዓመታት ዊሊያም ቴሪ ሄንሪን እጅግ ስለሚወድ እንደርሱ ለመሆን ልዩ መንገድ ጀምሮ ነበር። ምንም እንኳን ወደ ተከላካይነት ከመምጣቱ በፊት ጉዞውን የጀመረው በቦንድ የመጀመሪያ ክለቡ በአጥቂነት ነበር። ሳሊባ እስከ 12 ዓመቱ ድረስ አጥቂ ስፍራ ላይ ተጫውቷል። የሳሊባ እግር ኳስ ጉዞ ታዲያ በ12 ዓመቱ ነበር የተለወጠው የሞንት ፌርሚ አሰልጣኝ ችሎታውን ተመልክቶ ቦታውን ወደ መከላከል እንዲ ቀይር ሀሳብ ሲያቀርብለት፣ ቀደም ሲል አጥቂና አማካኝ የነበረው ሳሊባ ሞንትፌርሚልን ሲቀላቀል የመከላከል ሚናውም አብሮ ተቀበለ። በአንድ ወቅትም እንዲህ ሲል ተደምጧል። ከመጀመሪያ ጀምሮ ተከላካይ አልነበርኩም። እስከ 12 ዓመቴ ድረስ አጥቂ ነበርኩ። መሃል ሜዳም ተጫዋቾኝ ነበር። ግን ክለብ ስቀይር ተከላካይ ሆንኩኝ፣ ይላል። የሞንትፌርሚል አሰልጣኝ በማል ተከላካይነት ልሞክርህ አለ። ከዛ ጊዜ ጀምሮ እስካሁን አልተለወጠም። ከፈረንሳይ ወደ ለንደን መሄድ የምግብና የቋንቋ ልዩነቶችን ጨምሮ ለሳሊባ ፈተናዎችን ያመጣ ነገር ነበር። ምግቡ የተለየ ነው፣ ግን እዚህም ጥሩ ነው። እኔ ግን ከፓሪስ ነኝ። ከፈረንሳይ ጋር የሚመሳሰል ቢሆንም የእንግሊዝ ሰዎች የተለዩ ናቸው እና አሁንም ቋንቋውን እየተለማመድኩ ነው፣ ግን እስካሁን ምንም ችግር የለም፣ ይላል። በውሰት ላይ ሳለው የደጋፊዎች የፍቅር ከኋላ የመኖሩ ለእኔ ልዩ ነበር፣ ብዙ ረድቶኛል። በእርግጥ ማህበራዊ ሚዲያ የተወሰኑትን አይቻለሁ እና ቀለል አድርጎልኛል። ለደጋፊው አሁን አንድ ነገር መስጠት እፈልጋለሁ ሳሊባ የግል ሕይወቱን ሚስጥራዊ ማድረግ የሚመርጥ ቢሆንም ለሚነሱለት ጥያቄ በአሁኑ ጊዜ ያላገባ መሆኑና እግር ኳሱ ላይ ትኩረቱን ማድረግ እንደሚፈልግ ሲናገር ይደመጣል። እርሱ በፈረንሳዮቹ ዘንድ ቅጽል ስም ወጥቶለታል፣ ሚስተር ክሊን ይሰኛል። አንድ ሜትር ከ92 ሴንቲሜትር የሚረዝመው ሳሊባ ፋሽን ወዳጅና ተከታይም ነው። ከማሊያ ውጭ ባለው አለባበስ ላየው የፋሽንና ሞዴል ዓለም ሰው ቢመስል ብዙ አያስገርምም። ከቦንዲ ከተማ ተነስቶ ወደ እንግሊዟ አርሰናል ያደረገው ጉዞ ተስፋ ሰጪና አቅም ያለው መሆኑን እያስመሰከረ ይገኛል። የአርሰናል የኋላ ደጀን ዊሊያም ኤሊን አንድሪ ጋብሪየል ሳሊባ ሚስተር ክሊን